በጂንካ ጸጥታ በሰፈነበትና ውብ መልክአ ምድር ላይ የማይታይ ነገር ወደ ማህበረሰቡ ገብቷል። ገዳይ፣ ጸጥተኛና ፈጣን የሆነ ነገር። ዛሬ በትክክል ምን እንደተከሰተ፣ ይህ ቫይረስ እንዴት ወደ ኢትዮጵያ እንደገባ፣ ማን ለአደጋ ተጋላጭ እንደሆነና ቤተሰቡን ከዚህ ቫይረስ ሊጠብቁ የሚችሉባቸውን ቀላል እርምጃዎችን እንመለከታለን። የጀመረው በአንድ ታካሚ ነው። ትኩሳት ከፍተኛ ድካምና ራስ ምታት እንዳለበት የሚናገር አንድ ወጣት ጎልማሳ። ሐኪሞችም የወባ በሽታ መድኃኒት ሰጡት። ነገር ግን ምንም አልተለወጠም። ከዚያ ማስታወቅ፣ መጣር፣ ማስቀመጥና ያልተገለጸ የደም መፍሰስ። እነዚህ የወባ ምልክቶች አልነበሩም። በጣም አደገኛ የሆነ ነገር ተከስቶ ነበር። ማርበርግ በቀጥታ አካላቱን የሚያጠቃ ቫይረስ ነው። የደም ስሮችን በማጥቃትና ሰውነት ደም መፍሰስ እንዳያቆም ያደርጋል። ምልክቶቹ እንደ ጉንፋን ይጀምራሉ፣ ትኩሳት፣ ራስ ምታት፣ የጡንቻ ህመም። ከዚያም ገዳ ይሆናል፤ ደም ማስመለስ፣ ከባድ ተቅማጥ፣ ውስጣዊ ደም መፍሰስና የሰውነት አካላት መቁሰል ናቸው። ለዚህ ነው ቀድሞ መለየት ህይወትን የሚያድ ነው። እንዴት ወደ ኢትዮጵያ ገባ? ሳይንቲስቶች ቫይረሱ ከፍሩት ባት ወይም የሌሊት ወፎች ጋር የተያያዘ መሆኑን አረጋግጠዋል። በዲንካ ዙሪያ ባሉ ደኖችና ዋሻዎች ውስጥ የሚገኙ እንስሳት። አንድ ንክኪ፣ አንድ ጠብታ ፈሳሽ፣ አንድ ትንሽ ስህተት ወረርሽኝ ሊያስጀምር ይችላል። አንድ አደገኛ የሆነ የተሳሳተ ግንዛቤ እናጥራ። ማርበርግ በትንፋሽ አይተላለፍም። የሚተላለፈው ከሚከተሉት ነገሮች ጋር በቀጥታ ንክኪ ሲኖር ብቻ ነው፦ ደም፣ ምራቅ፣ ትውከት፣ ላብ ሽንትና የተበከሉ ልብሶች ወይም የአልጋ ልብሶች አማካኝነት ነው። በበሽታው ለመያዝ የታመመ ሰው ፈሳሽን መንካት ይኖርቦታል። ይህ ማለት በኃላፊነት ከተንቀሳቀስን ወረርሽኙን መቆጣጠር ይቻላል ማለት ነው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ደብሊዎቹ እና የአፍሪካ ሲዲሲ በመቀናጀት የሚከተሉትን እርምጃዎች እያከናወኑ ነው፦ በሽታው እንዳለባቸው የተረጋገጡትን ለብቻቸው እንዲሆኑ ማድረግ በበሽታው ከተያዙ ሰዎች ጋር ንክኪ ያላቸውን ሰዎች መመርመርና መከታተል፣ ለማህበረሰቡ ግንዛቤዎችን ማስጨበጥና የማህበረሰብ ክትትል እያደረጉ ነው። በአሁኑ ጊዜ ግቡ ቀላል ነው። ቫይረሱ ወደ ሌሎች ክልሎች ከመድረሱ በፊት ማቆም ነው። ከእያንዳንዱ ቁጥር ጀርባ ቤተሰብ አለ። እናት፣ ልጅ፣ ባል፣ ሁሉንም ነገር አደጋ ላይ የጣለ የጤና ባለሙያ። ወረርሽኞች የህክምና ድንገተኛ አደጋዎች ብቻ አይደሉም፤ በፍርሃት በድፍረትና ራስን መስዋዕት የሚያደርጉ ሰዎች ታሪኮች ናቸው። ለዚህ ቫይረስ ተጋላጭ ማን ነው? ከፍተኛ ተጋላጭነት ያላቸው ቡድኖች አጠቃላይ ህዝቡ አይደለም፣ ለታመሙ በጣም ቅርብ የሆኑ ሰዎች ናቸው። እነዚህም ተጋላጮች በቂ ፐርሰናል ፕሮቴክቲቭ ኢኩፕመንት የሌላቸው የጤና ባለሙያዎች፣ የቤተሰብ ተንከባካቢዎች፣ የሞቱ ሰዎችን እያነሱ ያሉ ሰዎችና የተበከሉ ቦታዎችን የሚነኩ ሰዎች ናቸው። ቀጥታ ንክኪን ካስወገድን አደጋው በጣም ዝቅተኛ ነው። ራስዎንና ቤተሰብዎን እንዴት መጠበቅ ይችላሉ? መደናገጥ አያስፈልጎትም። በጥበብ መንቀሳቀስ ያስፈልጎታል። ይህንም የሚያደርጉት እነዚህን የመከላከያ እርምጃዎች በመውሰድ ነው። የታመሙ ሰዎችን ከመንካት ይቆጠቡ። እጆውን በተደጋጋሚ በሳሙና ትታጠቡ። ከዱር እንስሳትና የሌሊት ወፎች ይራቁ። ትኩሳት ወይም የደም መፍሰስ ምልክቶችን ቀድመው ሪፖርት ያደርጉ። በቀብር ስነ ስርዓቶች ላይ የሞቱ ሰዎችን አይንኩ። እነዚህን እርምጃዎች በመውሰድ ብቻ ወረርሽኙን ሊከላከሉ ይችላሉ። ህክምናው ምንድን ነው? እስካሁን ምንም የሚያድን መድኃኒት የለውም። ነገር ግን ደጋፊ እንክብካቤዎች ይሰራሉ። ህይወት አድን ደጋፊ እንክብካቤዎች በደም ስር ፈሳሾችን መስጠት ኤሌክትሮላይቶች፣ ኦክሲጅን፣ ደም መለገስና ከፍተኛ የህክምና ክትትል ናቸው። በጊዜ የሚደረግ የህክምና እንክብካቤ በህይወት የመቆየት እድልን በእጅጉ ያሻሽላል። በአሁኑ ጊዜ ወረርሽኙ ትንሽ ነው፣ የተያዘና ክትትል እየተደረገበት ነው። ህብረተሰቡ መመሪያዎችን ከተከተለ ማርበርግ በመላው ኢትዮጵያ አይስፋፋም። ነገር ግን የተሳሳተ መረጃ እያደገ ከሄደ፣ ሰዎች ምልክቶችን ከደበቁ፣ አደጋው የሚጀምረው ያኔ ነው። ማስጠንቀቂያ። ስለዚህ ለህብረተሰቡ የሚሰጡ መመሪያዎችን በአግባቡ በመከተል ቤተሰቡንና ራሱን ከዚህ ቫይረስ በመጠበቅ ወረርሽኙን ሙሉ በሙሉ መቆጣጠር ይቻላል። ዶክተር ትንሣኤ ነኝ። ጠቃሚ የጤና መረጃዎችን ለማግኘት ከፈለጉ ሰብስክራይብ አድርጉ እና የሎል ምልክቷን ይጫኑ። ይህም ቪዲዮ ለሌሎች ያጋሩ። የአንድን ሰው ህይወት ሊያድኑ ይችላሉ። ሰላም ለእናንተ።